ቀም ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የህዝባዊ ወያኔ ሐርነት ትግራይ ህወሀት ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ዛሬ በወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምተዋል። በዚህም ጉዳይ የዜና ትንታኔዎችን በሰፊው ይዘን የምንቀርብ ይሆናል። ምንጮች እንደዘገቡት ከሆነ ሊፈርስ ጫፍ ደርሷል ተብሏል። የፌዴራል መንግስትና የትግራይ ክልል አመራሮች ከሁለት ዓመታት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያው ሰላም ስምምነት በተለያዩ አዳዲስ ውዝግቦይ ምክንያት ሊፈርስ ጫፍ ደርሷል ሲል የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ወይም ትጥቅ መፍታት፣ ከሰራዊት ማሰናበት፣ መልሶ ማቋቋም ስምምነት መሰረት ከክልል ታጣቂና ከፌዴራል መንግስት ይላክ የነበረው ድጎማና በጀት መቋረጡን ተከትለው መሆኑ ዘገባዎች ትግራይ ክልል ዳግም አንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖ ቆላማ አካባቢ ሚኒስተር የሆኑት ዶክተር አብርሃም በላይ ተናግረዋል። በትግራይ ክልል ዳግመኛ ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖ ቆላማ አካባቢ ሚኒስተር ዶክተር አብርሃም በላይ ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ለለፉ ቀናት በመቀሌ ሲመክር ሰንብተው ዛሬ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምተዋል። ዋናው ነጥብ ምንድን ነው? በመግለጫ ውስጥ የፌዴራል መንግስት ተጠያቂ ያደረገ ሲሆን፣ መንግስት ተፈናቃዮች ወደ ቀያቸው ለመመለስ ሆኖ በምዕራብ ትግራይ ሌሎች አካባቢዎች ያሉ ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምነቱን እያጓተተና እያዳከመ ነው ብለዋል። መግለጫው ቅሬታ ብቻ አይደለም፣ ዛቻም አለበት። የፌዴራል መንግስት ይህን አካሄድ ካላረመ ለሚ የሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህዝባዊ ወያኔ ሓርነት ትግራይ ህወሀት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እውት የሚል መልእክትም ልኳል። በሌላ በኩል ህወሀት ወደ ራሱ ጓዳም ተመልክቷል። በክልሉ ውስጥ ሌብነት፣ ዝርፊያ፣ የአስተዳደር ብልሹነት ከፍተኛ ሁኔታ መስፋፋቱን አምኖ ይህን ለማስተካከል ከጊዜያዊ አስተዳደሩ ጋር እጅ ጓንት ሆኖ እንደሚሰራም ቃል ገብቷል። ውስጣችን እያጣራ ነው፣ አንድነታችን ተበልሷል በሚል መልእክትም አለው። በአጭሩ መግለጫው በአንድ እጅ ቤታችንን እናጸዳለን እንችላለን። በሌላው ደግሞ ፌዴራል መንግስት ስምነቱን ካላከበረ ነገሮችን አያመሩም የሚል ነው። ይህ ጉዳይ ቀጣይ ምን ይሆናል የሚለውስ መንግስት በዚህ ምላሽ ይሰጣል የሚለውም ነገር እየተጠበቀ ነው። የፌዴራል መንግስትና የትግራይ ክልል አመራሮች ከሁለት ዓመታት ደም አፋሳሽ ጦርነት የደረሱበት የሰላም ስምምነት ወይም የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲባል የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተበትን ምክንያት ለአብነት የሚጠቀሱት ትጥቅ መፍታት፣ ሰራዊትን ማሰናበት፣ መልሶ ማቋቋም፣ ስምምነት መሰረት ለክልል ታጣቂዎች ከፌዴራል መንግስት ይላክ የነበረው ድጎማና በጀት መቋረጡን ተከትለው መሆኑን ዘገባዎች አመላክተዋል። ይህም የዲዲአር በጀት መቋረጥ በክልል ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኛቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህ ምክንያት አዲስ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀት መቋረጡን የክልል አስተዳደር ለህዝብ አገልግሎት ሲቪል ሰራተኛ የተመደበውን መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ እየዋለ ነው ብለዋል። ምንም እንኳ ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ ራሮች በኩል በጀት የማዘዋር ስራ እየተሰራ መሆኑን የህዝብ አገልጋይ ደሞዝ እንዲያጡ መድረጉን ምንጮች ተናግረዋል። ከቀናት በፊት የተለያዩ የመንግስት ሰራተኞች ደሞዛችን ይከፈል በሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸውም ይታወሳል። ከዲዳአር በጀት መቋረጥ በተጨማሪም ከዚህ ቀደም የትግራይ ኃይሎች በአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ግን ለቀው ቢወጡም ድርጊቱ ራሱን በስምነቱ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላም በኩል የህዝብ እንግልት አባብሷል የተባለው የነዳጅ ጥረት በክልሉ ተከስተዋል። ምንም እንኳ ነዳጅ ወደ ክልሉ የገባ መሆኑን ቢነገርም ነዳጁ የት እንደደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ከህዝቡ ከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ የተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደር አካል የሆነው ጄኔራል ታደሰ ወረደ ዝምታ መምረጣቸው የተለያየ ጥያቄ አስነስቶባቸዋል። በጄኔራሉ ጉዳይ አስተያየት ከመሰጠት መቆጠባቸው ምናልባት ህወሓት ህዝባዊ ወያኔ ሀርነት ትግራይ ቲፒኤል ፋይሎች ተጽዕኖ ስር ወርቀው ይሆን የሚል ምት እንዲፈጠር ማድረጉ ምንጮች ገልጸዋል። በትግራይ ክልል ዳግም የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖ ቆላማ አካባቢ ሚኒስቴር የሆኑት ዶክተር አብርሃም በላይ ተናግረዋል። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድም ጥይት ድምፅ መሰማት የለበትም ሲሉ የመስኖ ቆላማ አካባቢ ሚኒስቴር የሆኑትም ተናግረዋል። ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃም ጋር በትግራይ ዘላቂ ሰላም የሚሰፍንበት ሁኔታ ላይ ውይይት ማድረጋቸው ለአዲስ ዘመን ጋዜጣ ገልጸው ነበር። ሚኒስትሩ መንግስት ሰላም እንዲጸና የሚ የሚሰሩ ስራዎች እንደሚደግፍ ጠቁመው ሁላችንም ወደ ውይይት መግባት የሚወስደን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላት ጋር ሆነ ለውጥን መረጋጋት ለማስፈን የሚደረገውን ሰላም ትግል በመደገፍ በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። የትግራይ ሰላም ተልእኮ ሰላም እንዲጸና የሚደረገውን እንቅስቃሴ የሚበረታታ መሆኑን ገልጸዋል ሲል የዘገበውም የተለያዩ ሚዲያ ቻናሎች ዘግበውታል። የትግራይ ሰላም ተልእኮ ሊቀመንበር የሆኑ ዶክተር ሀጎስ አብርሃ በበኩላቸው ከፌደራል መንግስት፣ ከዓለም አቀፋዊ ድርጅቶች በሰላም ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸው በዘገባው ተመላክተዋል። በትግራይ ውስጥ ያሉ ማህበራዊ ስነ ልቦናዊና፣ ፖለቲካዊ አስተዳደራዊ ችግሮች በየደረጃው መፍታት ተልእኮ አና ዓላማ መሆኑን ጠቁመዋል። አሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል ነው ተባለ። የአሜሪካ የውጭ ጉዳይ ቢሮ ግሊያንድ ሳይንስ የተሰኘው የመድኃኒት አምራቹ የበለጸጉ ራሷን አሜሪካ ከአምስት ወራት በፊት ፈቃድ የሰጠችው ላናካቪር የተሰኘ ኤች አይ ቪ መከላከያ ክትባት ስዊትኒ እና ዛምቢያ ወስዷቸው መሆኑን ተገለጸ። ሁለቱ ሀገራት በዓመታት ሁለት ጊዜ በመውሰድ ከኤች አይ ቪ ይከላከላል የተባለው ክትባት 500 ዶዝ መውሰዳቸው ነው አሜሪካ ያስታወቀችው። ኤች ኤች አይ ቪ ጨምሮ እንደ ቲቪ ወባ ያሉ በሽታዎች ለመዋጋት ድጋፍ የሚያደርጉ ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤት ከአምራች ጋር በመሆን 2028 ክትባቱን በብዛት አፍሪካ የሚገኙ በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ ሁለት ሚሊዮን ዶዞች ለማዳረስ እየሰራ ስለመሆኑ ተገልጿል። ለሁለት ሀገራት የሚሰጠው አምስት መቶ ዶዞች ያለምንም ትርፍ የወጣባቸው ወጪ ብቻ ከመሸፈን የሚሰጡ መሆኑ ሲገልጹ አምራች ሀገራት ፈቃድ ከሰጡ የመከላከያ መድኃኒቱን ለመላክ የሚያስችል አቅርቦት እንዳለም ገልጸዋል። አሜሪካ በዓለም ጤና ድርጅት ደብሊው ኤች ኦ ፍቃድ የተሰጠው መድኃኒት በአፍሪካ ደቡብ አፍሪካና ዛምቢያ ፍቃድ ሲሰጡ አምራጅ ድርጅቶች ኬንያ፣ ሩዋንዳ፣ ኡጋንዳ እንደዚሁም ሌሎች አፍሪካ ሀገራት ፍቃድ እንደሰጠም ጠይቀዋል። አክለውም መድኃኒቱን ለማዳረስ ቅድሚያ የሚሰጣቸው 70 ፐርሰንት የሚሆኑ የዓለም ኤችአይቪ ኤድስ ተጠቂ ያሉባቸው 18 ሀገራት እንደሆኑ ተገልጿል።